ጽናት ቤቲን አሰናበተቻት። በጣም ያሳዝናል። ትዕግስት ሲበዛም ለካ በጣም ሬት ሬት ይላል። ጽናት እጇን እንግዲህ በሰው ነፍስ ማጥፋት አጨመላለቀችው። ጽናት አይደለም የሰው ነፍስ ማጥፋት ይቅርና ሰው ደብሮትና አዝኖ ማየት የማትፈልግ ናት። ይሄ ሁሉ በኪራን ዝላልነት ይባስ ብሎ ደግሞ እቤቴ ሰው ነፍስ አጥፍታለች ብሎ ለፖሊስ በመደወልም አሳልፎ ሰጣት። ራሱም ደበደባት። በጣም ያሳዝናል። አንዳንድ ጊዜ ዋጋ የምንከፍልላቸው ሰዎች ለእኛ ሩቧንም አይከፍሉልንም። የጽናትና የኪራ ህይወት ሰመረ ስንል ጭራሹንም ብርቅስቅሱ ወጣ። አሁን ጽናቴ ያን የምትወደውን ብዙ ምኞት ህልም ያላትን ሁሉ አላማዋ ተርምስምስወቱ ወጡ። የእስር ቤት ኑሮን አንድ ብላ ጀመረችው። ቶሎ ብለው ፖሊሶቹን በመድረስ ጽናትን ወደ እስር ቤት ከተቷት መሩ። ከልቧ አዘነች በጽናት። አንዳንድ ጊዜ ክፉ ሰዎች ብቻቸውን አይሞቱም፣ ሰው ይዘው ነው የሚሞቱት። የቤቲ መጥፎነት አሁን እጽናት ላይ ብዙ ተጽዕኖ ደረሰ። ይህ ሁሉ ቁርጥ ያለ ውሳኔ የማይወሰነው ኪራ ጽናት ላይ ብዙ ስቃይ አሳለፈ። ጽናት አሁን እስር ቤት ከመግባቷ በፊት የቤቲን ሕይወት ከዚች ዓለም ማሰናበቷ ይበልጥ እንደ እብድ እያደረገ ትገኛለች። ለራሷ ሱ ተራሷ ተቀልቧ የምትሆን አይመስልም። በጣም ያሳዝናል። አይገርምም። ቤቲ እንግዲህ እነ ጽናት ቤት በመግባቷ እያንዳንዱ የምታደርጋቸው ነገሮች ጽናት ልትታገሳቸው የማትችል እና በፍጹም ትግስት አድርጋ ማለፍ የማትችልበት ነገር ነበረ። ይህንን ከአቅሟ በላይ የሆነባት ጽናት ቤቲን በአጋጣሚ አሰናበተቻት። በእርግጥ አስቧበትና ፈልገው አልነበረም ግን ደግሞ ሳታስበው ምን ማድረግ እንዳለባት በማጠብቅበት ሰዓት ስሜቷን መቆጣጠር ስላቃታት ቤቲን አሰናበተቻት። እጅግ በጣም ያሳዝናል። አሁን የቤቲ እናት ያዙ ይልቀቁኝ እያሉ ይገኛሉ። ምክንያቱም እዛ ቤት ልጃቸውን ይዘው ሲመጡ ማሰብ ነበረባቸው የሆነ ነገር እንደሚፈጠር እርሳቸው ግን ልጃቸውን ጥለው ሄደው ይበልጥ የሌላ ሰው ህይወት አብራይዛ እንድትሞት አደረጉ። አሁን በእስር ቤት አይደለም እሷን የምትበቀሉልኝ፣ እኔ ራሴ ጽናትን አፍንጫዋን ብዬ እንደ ልጅ ሳዳፍናት ነው ንደቴ የሚበርድልኝ እያሉ ይገኛሉ። ኬራም በእርግጥ እስር ቤት ይገኛል ለጊዜው ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ጽናት ቀጣይ ፓርት ይዘመተናል። እንግዲህ ጽኑ ዛሬ በሚያሳዝን ህይወቷ በቃ ብስቁልቁል ብሎ የቁም ስቃይ እያየች ትገኛለች ማለት ነው። አንዳንድ ጊዜ ዋጋ የምንከፍልላቸው ሰዎች እስከ ህይወታችን ፍጻሜ ድረስ መጥፎ ነገር አጎናጽፈውን ይሄዳሉ። ጽናት አሁን በኪራ ምክንያት የደረሰባትን ነገር በሙሉ መቼም ቢሆን ልትረሳ አልትችልም። ምክንያቱም በቁስል ላይ ቁስል እየጨመረባት ስለሆነ አሁን ይበልጥ ብሎ የቤቲን ህይወት ማጥፋቷ እጅግ ከምንም በላይ ኪራን እንድትጠላው አድርጓታል። ኪራ እንግዲህ ቁም ነገር ያለው ውሳኔ ስለማይወስን የመጣውን ሁሉ አምኖ ስለሚቀበል እየሷንም እየሱንም ህይወት እንግዲህ በህይወት እያሉ የጨለማ ህይወት አድርጎባታል። እናም አሁን ደግሞ ይበልጥ ብሎ አንቺ አረመኔ ጨካኝ፣ እያስረዳሽ ገደልሻት በማለትም እሷንም ደብድቦ ለፖሊስ አሳልፎ ሰጣት። ዋጋ የምንከፍልላቸው ሰዎች ትንሽ ነገር እንኳ ሲያገኙ ለእኛ ቆይቼ ልደብቅላት አይሉም። በጣም ያሳዝናል። በእርግጥ ናሆሜ ሁሌ ጊዜም አንተ የመከራ ቁና ነህ ይለው ነበረ። መቼም ቢሆን ችግር አያጣህም እያለ ነበር። ናሆሜ ነው ያወቀበት። ምክንያቱም እጅግ ጀግናና ማንንም ሰው ከቤቱ የማያስገባ ቁፍጥንጥን ያለ ለሚስቱ ታማኝ፣ ለሴት ልጅ በሙሉ ክብር ያለው ነው። ናሆሜ ክራ ግን በእንዝላልነቱ እጽናት ላይ ግፍ እየሰራ ይገኛል። እንግዲህ እዛ ቤት በሚፈጠረው ነገር ቤቲ የምታደርጋቸው ነገሮች በሙሉ ጽናትን ፈተኑ። በጣም ታቅማ በላይ ፈተና የሆኑ ነገሮች ናቸው እና ቤቲ ምንም ስርዓት የሚባል ነገር አልፈጠረባትም። ድሮም፣ አሁንም እንግዲህ በእብደት ነው እያለች ስልክ ስታወራ አገኘቻት። ጽናት ደግሞ ይሄንን ያየችው አያስመሰለች እንጂ በፍጹም ጤነኛ ናት። እናም አንጮ ስልኩን ብላስ ልትቀማ ስትል ጽናትና ኬራ ጽናትና ቤቴ እየተጨቃጨቆ ኬራ መጣ። ከዛ ምን የሆናችሁ ነው ሲልም፣ እዩ፣ እብድ ናት ታማለች፣ አላልክም እዩ፣ ስልክ እያወራች ነው አለችው። ምን የምሰማ እውነት ነው ቤቴ? አለ ኬራ። እንዳትቀማኝ፣ እንዳትቀማኝ እኔ እየተጫወኩ ነው አለችው። እየተጫወትችኮ ነው ሲላትም፣ ጭራሽ ትጠይቃታለች አለ አለችው። በጣም ተናደደች እና ጽናት ጥላው ሄደች። ከዛ ክችን ሄዳ ደግሞ ስራዋን መስራት እየጀመረች ክራ ሄዶ ጽናቴ ባክችን ተረጋጊ እንዴት አደርሻላት ውጣልኝ ብላ በጩኸት አስወጣችሁ። እሱም እሽ በቃ ተረጋጊ ብሎ ወጣ። ሌላኛው ነገር እንግዲህ ቤቲ ስርዓት አልባ ስለሆነች አሁን በእብደት ምክንያት ኢሊና ፍራሽ ላይ ሄዳ ሸንቷን ሸናችሁ። ይሄንንም መቋቋም ያቃታት ሌና እዚህ ነበር ማለት በማለትም እየሮጠች ዳ ጩኸችባት። ኬራ እያድነኝ፣ ኬራ እያድነኝ እያለች መጣች። ምንነሽ ነው ሲላትም ይሁ ፍራሽ ላይ ሽንቷን ሸናችበት ይቺ ልጅ ምኗም ደስ አላለኝም አለች። ከዛም ጭራሽ እንዴት እንደዚህ ታደርጊያለሽ? አለ ኬራ። ከዛ ሶስቱም መጨቃጨቅ ጀመሩ። እናም ኪራዬ የይቅርታ አለች። ጽናትም ይቅርታ እያለች አንተን እኮ ነው የምታናግረው መልስላት እንጂ ስትለው ታናዶ ሄደ። በአጋጣሚ በህንደት ናሆሚ ጋ ሄዶ ናሆሚም ኪራ ላይ ጮኸበት። ከዛ እነሱ ካፊ ሆነው ቆጭ ብለው እያወሩ ነበረ። ከዛም ቀጠለች ቀጠለችና ቤቲ ክችን ገብታ ጭራሽ ምግብ የተሰራውን እሷ በጇ ገብታ ማዳከር ጀመረች። ምግቤ ብለው ሲለምኗት በመጀመሪያ እሻትልም ነበር፣ ግን ሰው ሲወጣላት ዘላ ድስቶ ገብታ ጭምልቅልቁን አወጣችው። ይህንን ያስተዋለችው ጽናት ልታብድ እንጂ ምንም አልቀራትም። ከዛም በጥፊ መታችና ነውጭ ብላ እኔ አንችን የምታገስበት ምንም አቅም የለኝም፣ ቤቴ ከቤቴ ውጭልኝ ብላ ልታስወጣት ብትልም ኪራ ብላ ሄደች። ከዛም ከሶፋ በስተጀርባ ተደብቃ ቤቲ ስታለቅስ ቆይታ ሊና ስትመጣ ተኝታ ይሆናል አለችው። የትዳ ነው ሲላትም ተኝታ ይሆናል አንንጫ አለች። ከዛ ቢፈልጉ ሲያጧት ኪራ ብቻውን ቁጭ ብሎ ሳሎን የትደው ነው እያለ እያለ በሶፋ በስተጀርባ ማልቀስ ጀመረች ቤቲ ታዲያ ይሄ ውሸት ነበር የእውነት ህመም ነበር። ከዛም በዛ አጋጣሚ ክራ ምን አለ፣ እኔ እኮ ጽናት ትመታኛለች ብዬ ተደብቄ ነው ርቦ ይበልቼ ከዛም፣ ጽናት አስፈራራችኝ አንተ ደግሞ ስራ ቦታ ጥላ ለቴር ነው አለች። እኔ አናግሬያት እመጣለሁ ሲላትም፣ አትሄድ፣ ትመታለች፣ ትመታለች አለችው። ከዛም ችግር የለውም አልሄድም እኔ እምቢ በዛ መሀይተ ስራ ቦታ ጥላይ ልትሄድ ነው። አንተ ስትኖር ጥሩ ሴት ናት፣ አንተ ሳትኖር ደግሞ በጣም ታሰቃየኛለች፣ ትመታኛለች፣ ታስፈራራኛለች አለችው። ከዛ ምን አለ አው በቃን ያናግራታለሁ ምንም አታደርግሽም አላት። እሷ ከናጀሪዋ እንግዲህ ምንም አማራጭ የላትም ጽናት በሀዘን ልቧ እየደማ ተቆየ። በኋላ እነ መሩጋና እሰኒ ጋር ወክ አደረጉ። እኔ ታቅሜ በላይ ሆኗል፣ ቤቲን የምታገስበት ምንም አይነት አቅም የለኝም የእውነቴን ነው አለች። ሰኒም መናደድ በሌለበት ሰዓት ነው እየተናደርሻለሸው አለቻት። እንዴት አለች። እንዴትማ ይውልሽ ሁልጊዜም ሁሉንም ነገር በይቅርታ እያለፍሽ ሁሉም ሰው የመጣ ጥር ያሮን አናትሽ ላይ አራብሽ፣ አሁን ላውረድ ብቴ እንዴት ነው የምታወርጃቸው? ስለዚህ አሁን መናደር ሳይሆን ወደ መፍትሄው መሄድ አለብሽ አለቻት። ምን መፍትሄ? ያለች ሰኒ ተዘቃየው። እሱም ለሷ ነው። አሁን ግን በእጅ ሰበብ ትሆናለች ብዬ ፈርቻለሁ አለች ጽናት። ከዛም ተረጋጊ ብላ ሰኒም ሄደች። መሩም አይዞሽ ብላ ጽናትን አረጋግታ ሄደች። ጽናት እንደፈራችው እንግዲህ የቤቲን መጥፎ ተግባራት ትዕግስቷን ተፈታተነው፣ መቋቋምም አልቻለችም። በዛ አጋጣሚ ተነስታ እንግዲህ ጽናት ቤቲን በትራስ አፍና ከዝች ዓለም አሰናበተቻት እዛ ታሰናበተቻው በኋላ ቤቲ ጸጥ ስትል እዋክሽን ተነሽ፣ ምንድን ያረግሽው? ጽናት ምንድን ያረግሽው? እያለች ብቻ ዋመርበት በተጀመረች ጽናት ከዛም አጋጣሚ ኪራ እየሮጠ ሲመጣ ቤቲ የለችም ተሰናብታለች እችን አለም። ከዛም አንቺ አረም እኔ አለ እኔ ምንም አላረግኳትም፣ እኔ አልገደልኳትም፣ እኔ አልገደልኳትም ማለት ጀመረች ጽናት። ከዛም ኬራ አንቺ አረመኔ ገደልሻት በማለት በጥፊ ጽናትን ደረገማት፣ ያለ በጣምም ደበደባት። ጽናት አሁን የምትሆነው ግራ ገባት። ለራሷ ራሱ አይምሮዋ ትክክል አይመስለኝም በጣም እየጨዋች እያለ አቶ ኪራ ለፖሊስ ደውሎ እቤቴ ውስጥ ነፍስ ያጠፋ ሰው አለ ቶሎ ድረሱልኝ ብሎ ለፖሊሶች ጠቆሙ። ፖሊሶቹም ሰከንድ ሳይፈጅባቸው እየሮጡ መጥተው ጽናትን እጅ ከፍንጭ ይዘዋት እስር ቤት ገቡ። ጽናት አሁን የእስር ቤትን ኑሮ ያሁሉ አላማዋ ያሁሉ እቅዷ ከሽፎ አንድ ብላ መኖር ጀምራለች። ነገር ግን እክራ ላይ ያለ ጥላቻ ከምንም በላይ ከባድ ሆኗል። ምክንያቱም እሷ ለሱ ብዙ ዋጋ ብትከፍልም እሱ ግን አሳልፎ ሰጣ በገዛ ስራው